ኢትዮጵያ ሴት እንደሆነች ታውቂያለች አይደል እንዴ። እሱ ደግሞ ምን ማለት ነው? የግድ አንተ ታክመህ መዳን አለብህ። ይህን ደግሞ ወይዘሮ ዝናሽም እንደማትቃወም ነግራኛለች። እኔ ምልሽ አሁን እንኳን ሚስጥሩ ናት፣ ነግሪኝ። የምን ሚስጥር? ከወይዘሮ ዝናሽ ጋር የሆነ ድብብቆሽ እንደጀመራችሁ በጣም ግልጽ ነው። ይሄ ባይሆን ኖሮ እንኳን ለአንቺ እነዚህ መልካም አትሆንም ነበር። ሆነ ቀረ፣ ዝም ብላ ነው ልክ እየበላ ዶክተሮቹን እንኳን አናግሬ፣ በዚህ ቻ አስራ አምስት ቀን ውስጥ እንደምትሄድ ነገሩ ይሄ ነገር ቢቀረብን ስሌቁን፣ እስካሁን እኮ ያደረግህልን በቂ እኮ ነው። ግን እኮ ሙሉ ጤነኛ መሆን አለብህ አባዬ። ሌቁ የአንተን ትዳር በሽታ ለጥዬ እኔ ጤነኛ መሆን ይመስላል። እርግጥ ወይዘሮ ዝናሽ የተናገረችው ነገር ሁሉ ልክ ነው። የልጅነት ዘመኑ እናትነት ጠረ ናፍቆኝ እንደዛ ሰቀይን ነበር። ንገርኛ ይህን ነበር። አሁን ካደኩኝ በኋላ አይደል እንዲ አባቴ ውድሽን እንዳያወጣ ፈርተሽ እናትነትሽን ያመሹ አቶ ለይኩን የልጅነት ጓደኛቸውን በማስታወስ በአንድ ወቅት አቶ ተሰማ ሀብታም በነበሩበት ሰዓት አቶ ለይኩንን ያግዟቸው እንደነበረም አሁን ላይ መርሳት አልፈለጉም። ዛሬ ላይ አቶ ተሰማ ቀን ጥሏቸው ከእነሱ ተደርበው የቆዩ ቢሆንም ዛሬ ላይ ግን ራሳቸውን ችለው እንዲኖሩም አስችለዋቸዋል። ቤት በስማቸው በመግዛትም በራሳቸው ዓለም ውስጥ እንዲንቀሳቀሱም አድርገዋቸዋል። ከወይዘሮ ዝናሽ ጭቅጭቅ አሁን ተገላገሉ። በተለይ ኖሃሚንን ትኩር ጥምድ አድርጋ የያዘቻት ወይዘሮ ዝናሽ አይነሽላ ፈር ካለቻት ሰንበት በት ብላ ነበረ። የዳግማዊ ነገር በመሀል ተነስቶ ኖሃሚንን እየቀረበች እስከ መጣች ድረስ፣ አሁን ላይ ቤታቸውን ለቀው መውጣታቸው ቢያስደስታቸውም በእነሱ ገንዘብ ስለተገዛ ግን አይናቸው ደም እየለበሰና እየተናደዱ ይገኛሉ። ናሆሚን ቢሆን አይህ አይደለ እስከ ጉዷ ልታገባት እንደነበርና እኔ ያኔ ተከላክዬ ከምርመራ ደረጃ ባትደርስ ኑሮ አምራን ጉዷን ባትዘረዝር ኑሮ እኮ አንተ አሜን ብለህ ተቀብለ ነበረ እያለችም ነው ኑሐሚንን ለማንቋሸሽ ሞክራለች። ናሆም እጅግ በጣም መልካምና አስተዋይ ልጅ ነው። ኑሐሚን ይን ያህል ክፋት ኑሮባት አይመስለኝም። አባቷን ቢሆን መልካም ሰው ነው። ለምን እንደ ጠላሻቸው ግን ግራ ገብቶኛል። የነሱ ክፋት በጭራሽ ሊዋጥልኝ አልቻለም፣ በማለትም ናሆሜ ነግሯቸዋል። እናት አሁን ላይ ሌላ ዱብ እዳ የወረደባቸው ከዳራቸው ውጭ የወለዱት ዳግማዊ ወደ ቤት መከሰቱ ነው። ዛሬ ላይ ከእንግዲህ በኋላ እውነታው ይውጣና ይለይለት። እናት የሆነች ሳለ እናትነትን እየካድሽ ኑሮ የለም። ቢሆን ወደዚህ የመጣሁት እህትና ወንድሞቼን ለመተዋወቅ እስከሆነ ድረስ በጭራሽ ይህንን እውነት መሸሽ አልፈልግም በማለት ወደፊት ሊያጋልጣቸው እንደሚችልም ተናግሯል። አሁን ላይ ወይዘሮ ዝናሽ ይህንን ነገር ዘርዝሮ ለቤተሰብ አባላቱ የሚናገር ከሆነ እጅግ በጣም አደገኛ እንደሆነና ቀጣዩ የትዳር ሕይወታቸው አደጋ ላይ እንደሚወድቅም እያሳሰባቸው ነው። በዚህ ሁኔታ እንዴት ፍየ ነው የሚቀጥለው እያሉም ይማረራሉ። ታዲያ የወሰዱት አማራጭ ቢኖርም ዳግማዊ ወደ ሌላ ቤት ተከራይቱ እንዲኖርና ኪራይ የሚከፍለውም ሆነ ለሌሎቹ ወጪዎች ገንዘብ እንደሚሰጡትም አሁን ካሉበት ጉድ እንዲታደጋቸውም ልጃቸውን እየለመኑ ይገኛሉ ዳግማዊ ግን እናቴ በዚህ ቅንጦት እየኖረች እኔ ሌላ ኪራይ ቤት ምን አንከራተተኝ ይህን የመሰለ የትንጣለለ ህንፃ ከእህት ከወንድሞች ጋር መሳቅ መሳለቅ ነው የምፈልገው በማለት ከዛ ቤት የመጣበት ትልቁ ዋነኛው ምስጢር ቤተሰባዊ ፍቅር ማግኘት ስለነበረም እየተናገረ ነው። ቶሎ ይኩንም በዳግማዊ መምጣት አንዳች ጥርጣሬ አድሮባቸዋል። ከወትሮኑ በተለየ እነ ኑሐሚን እየተቀበሉበትና አሁን ዳግማዊን እየተቀበሉበት አታይ በጣም የተለያየ ነው። ማለትም እነ ኑሐሚን ገና ሲመጡ ከቤቴ ለምን አመጣሀብኝ ከዱባይ ለመዝናናት ብሄርንበት ሰዓት ስንመጣ ግን ሌላ ኮተት ነው የጠበቀን እያሉም በውልቸር ያሉትን አቶ ተሰማም እስከ መሳደብ ደረጃ ደርሰዋል። ወቅቱ አቶ ተሰማ ቀን ጥሎኝ እያሉ ምርር ብለው እንባ ወጥተው ያለቀሱበትም ጊዜ ነበረ። ኑሐሚንም ቢሆን ለአባቴ ስል የማልከፍለው መስዋዕትነት የለም እያለችም እናትና ልጅ እንደዛ ሲያመነጫጭቋት የሁለቱንም ስድብ ችላ መኖር መርጣለች። አሁን ላይ አቶ ላይኩን በደንብ ያስተዋሉት ነገር ቢኖር ለዳግማዊ የሚሰጡት ፊትና ያኔ ያሳዩት ፊት ነበረ። ሆኖም ይህ ልጅ ምንሽ ነው በማለት ጥያቄያቸውን አስከትለዋል። እናቱን በአንድ ወቅት በመኪና አደጋቱ አሁን እናት አባት የሌለው ሆኖ ብዙ ስቃዮችን አይቶ እየተንከራተተ እንዳደገም ለአቶ ለይኩን እያሳመኑት ነው። ዳግማዊ እዚህ መኖር የሚደብር ከሆነ ወደ መጣበት እንዲመለስ አድርገዋለሁ እያሉም ነው። አቶ ለይኩን እንዲህ አይነት ስስት እንደሌለባቸውና ይህንን የሰጣቸውን ፈጣሪ እያመሰገኑ እንግዳ እስከፈለገ ድረስ እንዲቀመጥና እንዲሸኝበት ነው ፍላጎቴ። ለዚህ ምንም ጣጣ የለብኝም። ያንቺ አቀባበልሽ ስለተለየብኝ ብቻ ነው እንድጠራጠር ያደረገኝ እያሉም ጠይቀዋል። ዳግማዊ ገና ከዛ ቤት ከመከሰቱ ጀምሮ ከኖሃሚን ጋር ለመቀራረብና ለመግባባት አንዳንድ ምልክቶችን እያሳየ ነው። መጀመሪያ ኖሃሚን ሲተዋወቃት የሰጠችው ምላሽ ትክክል ስላልነበረም ያንኔ የነፍስሽን የታደግኩሽ ባለ ውለታሽ እንደሆንኩም አትርሽ እያለም ያስታውሳት ሞክሯል። አሚን ይህ ነገር በጣም የተጠቃችበትና ከማጎኗን እርሜ እየተጠቀመበት አጋጣሚ ስለነበረ አሁን ላይ እንዲህ አይነት ነገር ለማስተናገድ ዝግጁም የምትሆን አትመስለም። ምክንያቱም በአንድ ወቅት ባቷ መታከሚያቶ እየተጨናነቅ ሳለ ይህንን ገንዘብ ውሰጅና አባይን አሳክሚያቸው ሕክምና በኋላ የሚያስፈልጋቸውን ወጪዎችም ከአምራን እየተቀበለ ይሰጣት እንደነበርና በዚህም ተሳባ ወደ ፍቅር እንዳመራችም የምናስታውሰው ነገር ነው። ዛሬ ላይ የዳግማዊ ሕይወት ሽን የታደግኩሽ እኔ ነኝ ማለቱ አሁንም በተመሳሳይ መንገድ እንደዚህ አይነት ስህተት እንዳይደገም ጥንቃቄ ለማድረግ እየሞከረች ነው። ሆኖም የሁለታቸው ወሬ በወይዘሮ ዝናሽ በኩል ሌላ አንዳች ሚስጥር ይወጣል በሚል ስጋትም ምስጢር ከስሯ እየተቆጣጠረቻት ነው። በቃ እኛ ስለምናወራው ነገር እና ትመጣችብንና ወደ መጣውበት ብሄድ ይሻላል በማለት ክፍሉ ለቃም ስትወጣ ወይዘሮ ዝናሽ አንዳች ድንጋጤ ታይቶባቸዋል። አንድ እኩል ሁለታችንም ሚስጥራችን እጠባበቅ የተባሉት ሁለቱ ግለሰቦች በማይፈልጉት አለም አሁን ወደ መግባባትም እየመጡ ይመስላሉ። ኤደን ኑሐሚን እዛ ቤት እንድትወጣ ያላደረገችው ጥረት የለም ወይዘሮ ዝናሽም በጣም ነገረኛ ነሽ አንቺ ከዚህ ቤት እንድትወጭ እፈልጋለሁ በማለት በምላሱ ሌላ ነገር ሆኖም ተመልክታለች። ወይዘሮ ዝናሽ ካለ ነገሩ እንዲህ ልትቀየር አትችልም እያለች በኤደን በኩል ጥርጣሬ አሳድሯል። ሌላኛው ኤሚም እንደዚሁ ኑሐሚን ያን ያህል ስታሰቃያት እንዳልነበረ፣ አሁን ኑሐሚን ምንም ነገር አትናገሪ የሚለው ንግግር ኤሚም እማዬና ኑሐሚን መካከል ምን አዲስ ክስተት ይኖር ይሆን የሚለው አእምሯ ጥያቄ እየፈጠረባት ነው። ዛሬ ላይ ፊት ለፊት የተመለከተችው ዳግማዊ ጓደኛ ልጅ ነው እናቱ በመኪና የሞተችበት እያለች ያስተዋወቀቻት ኤሚ ክፉኛ አስተያየቷ ለየት ያለ ነበረ። አስተያየቱሽ ትክክል እንዳልሆነ ገምግም ያለው አርፈሽ ብትቀመጭ ይሻልሻል፣ ይህ ልጅ ደግሞ ከኤርሚያስ የባሰ አጭበርባሪ ነው ብላታለች። ኤሚም እስኪ ይህንን ወደፊት የምናይ ይሆናል ማዬ ግን ለምን ይሆን እንደዚህ ያስጠነቅቀችን ያለችም ኤሚ አሁንም በአእምሯ እየተመላለሰባት ነው። እነ ኑሐሚንም ወደ ተገዛላቸው ቦታ በማምራት አሁን ህይወትን ሀሁ ብለው ጀምረውታል። አቶ ለይኩንም ቤታቸውን ሊመርቅላቸውና ሊያሟሙቅላቸውም የፈለጉ ይመስላሉ። አምራንም የናሆሜን ተደጋጋሚ ይቅርታ ተቀባይነትን ስላላስገኝላት ዛሬ ላይ እግራቸው ስር ድፍት ብላ አባዬ በድያለሁና ይቅርታ አድርጉልኝ ን በጣም ወደዋለው እያለች እየተማጸነች ነው። አቶ ለይኩን በአምራን ድርጊት ልባቸው ተሰብሮና አዝኖባት ስለነበረ ሁለተኛ እንደዚህ አይነት ነገር ባታቀርቢ ደስ ይለናል። አም አባዬ አንተ ፊትህን ከዞርክብኝ፣ እኔም በህይወት ይህ ልኖር ይሆናል እያለችም በአቶ ለይኩን ልብ ውስጥ እንዲራራላትም አድርጓል። አሁንም ይቅርታ አደረኩላት የሚለው በወይዘሮ ዝናሽ በኩል ግን ተቀባይነትን አላስገኝላትም። እንደዛ ካደረገች በኋላ አሁን ምን እስከምታደርግ ድረስ ነው የምጠብቀው። በጭራሽ አእምራን የምትሆን ሴት አይደለችም። እርሷ ጋር ቀጣይነት ያለው የፍቅር ግንኙነት ከመሰረት እኔ እናንተ አበቃልን እናተ አይደለውም ብሎታል። ኑሐሚን በዚህ ሁኔታ በጣም እየተጨናነቀ ይገኛል። ከመጨረሻም ወይዘሮ ዝናሽ ልጃቸውን ምን ልታደርግ ወደዚህ መጣህብኝ፣ በአንተ ምክንያት ትዳሬን ማጣት አልፈልግም እያሉም እየወቀሱት ነው። ዛሬ ላይ ዳግማዊ የዘመናት ዘመናት ጥያቄውን እሷ ላይ ያፈሰው ገብቷል። እስካሁን የእናት ፍቅር እየፈለገ ነገር ግን ሳይሆንለት እየተንከራተተ እንዳደገና እናቱ ምን ያህል እንደጨከነችበት እንዲሁም በትዳሯ ላይ ዘጠኝ ወር ሙሉ ጉዷ ተሸክማ ሳለ እንዴት ትዳሯ ነች መሸወር ቻለች። በጣም ከቃል በላይ የሆነ ጥያቄን እያስከተለበት መጥቷል። እናቱ ብዙ መስዋዕትነት ከፍሎ እያሳደገው ዳግማዊ አሁን ጎረምሳ ሆኖ ወደ እናቱ ቤት ተከስቶ የእናቴን ፍቅር ይላል። እናት ግን እናቱ በመኪና አደጋ እንደሞተችበት አሳምን እየተባለም ይገኛል። ዳግማዊም ከእንግዲህ በኋላ የፈለገው ይምጣ እውነቱን ልጋፈጥ ግድ ይለኛል እና ወንድሞቼን በግልጽ ተዋወቄም ከነሱ ጋራ ጋር ተሰባዊ ፍቅርን መጋራት እፈልጋለሁ በማለት ቁርጠኛ እንደሆነም ነግሯቸዋል። ወይዘሮ ዝናሽም ለዘመናት የደበቁት ሚስጥራቸው አሁን ፊት ለፊት እውነቱ ይገለጥብኛል በሚል ስሜ ጭንቀትና ለድብርትም ተዳርገዋል። ከመጨረሻም ዳግማዊ እንደፎከረ እውነታውን ያወጣው ይሆን? አብረን በሚቀጥለው ክፍል የምንከታተል ይሆናል። ኑሐሚን ክፍል 34 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።